የተከበራችሁ ተመልካቾቻችን ሰላም ለናንተ ይሁን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። አብራችኑ ነው ነው ወደ ቀዳሚው ዜናችን እናልፋለን። ብፁዕ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በተገኙበት በአዳማ መንበረ ጵጵስና የደብረ ግነት ቅድስት ኪዳነ ምህረት ቅዳሴ ቤት ተከበረ። ቅዱስነታቸው በብዙ ድካም የሰራችሁት ህንፃ ቤተ ክርስቲያን ታሪክን ማስቀመጥ ነው ሲሉ በበዓሉ ላይ ገልጸዋል። ሰናይት ባንተ ዝርዝር አላት። በምስራቅ ሸዋ ሀገረ ስብከት የአዳማ መንበረ ጵጵስና ደብረገነት ቅድስት ኪዳነ ምሕረት ቤተ ክርስቲያን ቅዳሴ ቤት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወፀጌ ዘመንበረ ተክለ ሃይማኖትና በርካታ ብፁዓን አባቶች በተገኙበት ተከብሯል። በዕለቱ አባታዊ ቡራኬ የሰጡት ቅዱስነታቸው በቅድስት ኪዳነ ምሕረት ስም የታነፀው ህንፃ ቤተ ክርስቲያን አስገራሚ ነው ያሉ ሲሆን ለትውልድ የሚተላለፍ ቅርስ ማስቀመጥ ትችላችኋልና ፈጣሪያችሁን አመስግኑ ብለዋል። በቅድስት ኪዳነ ምህረት ስም የተሰየመው ቤተ ክርስቲያን በጣም በጣም ድንቅ የሆነ ቤተ ክርስቲያን፣ እግዚአብሔር ፈቅዶላችሁ፣ እግዚአብሔር አነሳስተዋችሁ ይህንን ለመስራት አውቅተዋችኋል ይህን ደግሞ ለእናንተም ለልጆቻችሁም ለትውልድም ሁሉ ለአካባቢው ሕዝበ ክርስቲያን ሁሉ መገልገያ የሆነ አምላኩን ለአምላኩ የሚሰግድበት ወይም አምልኮቱን የሚፈጽምበት ልጆቹን የሚያጠምቅበት ልጆቹን የሚድርበት ቤተ ክርስቲያን የሚያስደንቅ ግሩም የሆነ ድንቅ የሆነ ቤተ ክርስቲያን ለመስራት ያበቃችሁላችሁም ሁላችሁ የተባረካችሁ። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ጎርጎሪዮስ በበኩላቸው በበርካታ ፈተናዎች መካከል አልፈን ይህን ሕንጻ ቤተ ክርስቲያን መገንባት ስለቻልን ፈጣሪያችንን እናመሰግናለን፣ ያሉ ሲሆን በክብረ በዓሉ ላይ የተገኙትን ቅዱስ ፓትራርኩንና ብፁዓን አባቶችን እንዲሁም ከመንበረ ፓትራርክ ጠቅላይ ቤተ ክህነት የሄዱ እንግዶችንና ሊቃውንተ ቤተ ክርስቲያንን አመስግነዋል። አስጀማሪው እግዚአብሔር ነው፣ አስፈጻሚው እግዚአብሔር ነው። በብዙ ውጣ ውረድ በብዙ ሽግር አሁን የምናነግሰው ያለ በዓል ብዙ ፈተናዎችን አልፈን ብዙ ጣውርግን አልፈን ለዚህች ሰዓት ላደረሰን አምላካችን አሁንም ይክበርና ይመስገን። አሁን ከዚህ ቅዱስ አባታችን እንደምታዩዋቸው ብፁዓን ሊቃነ ጳጳሳት በመምጣት የእናንተን ድካም እና ልፋት ዋጋ በመስጠት በመካከላችን ስለተገኙ በራሴና በሀገር ውስጥ በእናንተም ስም እንኳን ህና መጣው መንቦጥ ብላችሁ እንዳመሰግኑ ፈቅራለ። የአዳማ መንበረ ጵጵስና ደብረ ገነት ቅድስት ኪዳነ ምሕረት ቤተ ክርስቲያን ህንጻ ግንባታ አስራ ሶስት ዓመታትን የፈጀ እና በብርቱ ጥረት የተጠናቀቀ መሆኑም ነው የተገለጸው። በተያያዘ ዜና ብፁዕ አቡነ ጎርጎሪዎስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የጠፋውን ሰላም መመለስ እንደሚገባ አባታዊ መልእክት አስተላለፉ። ብፁዕነታቸው ይህን ያሉት የአዳማ መንበረ ጵጵስና ደብረገነት ቅድስ ኪዳነ ምህረት ቤተ ክርስቲያን ቅዳሴ ቤት በዓል በተከበረበት እለት ነው። ሙሉቀን ሐሰን ዝርዝሩን እንደሚከተለው አቅርበዋለች። ብጹ ብፁ አቡነ ጎርጎሪዮስ የምስራቅ ሸዋ ሀገረ ስብከት ሊቀጳጳስና ና ብፁዓን አበው ሊቃነ ጳጳሳት በተገኙበት የአዳማ ደብረገነት ቅድስት ኪዳነ ምረት ካቴድራል ቅዳሴ ቤቱ ተከበረ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምስራቅ ሸዋ ሀገረ ስብከት በአዳማ መንበረ ጵጵስና ደብረገነት ቅድስት ኪዳነ ምረት ካቴድራል ቅዳሴ ቤት ክብረ በዓል ላይ ብጹ አባታችን አቡነ ጎርጎሪዮስ የምስራቅ ሸዋ ሀገረ ስብከት ሊቀጳጳስ የዝዋይ ሀመረ ብርሃን ቅዱስ ገ ገብርኤል ገዳም የስራ አመራር መንፈሳዊ ኮሌጅ የበላይ ኃላፊ፣ የቅዱስ ሲኖዶስ አባል እንዲሁም የኢትዮጵያ ሃይማኖት ተቋማት የስራ አስፈጻሚ ቦርድ ሰብሳቢ ብፁዕ አቡነ መልከ ጸዴቅ የምስራቅ ጉራጌ ሀገረ ስብከት ሊቀጳጳስ እና ብፁዕ አቡነ ኤልያስ የጋሞ ጎፋ ሀገረ ስብከት ሊቀጳጳስ፣ ብፁዕ አቡነ ኤውስጣጢዮስ የኢሉ ባቦር ሀገረ ስብከት ሊቀጳጳስ በተገኙበት በታላቅ መንፈሳዊ ስነ ስርዓት ተከብሯል። በመርቃት መርሃ ግብሩ ላይ ብፁዕ አቡነ ጎርጎሪዮስ የምስራቅ ሸዋ ሀገረ ስብከት ሊቀጳጳስ የእንኳን ደስ አላችሁ መልእክት ያስተላለፉ ሲሆን መሰረት ከተጣለበት ጊዜ አንስቶ የነበሩ ለህንጻ ግንባታው ስራ ደከመን ሰለቸን ሳይሉ በመስራት ራሳቸውን በማደራጀት ይህንን የመሰለ ካቴድራል ተሰርቶ በቅዱስ ፓትሪያርኩ ቡራኬ ተባርኮ በማየታቸው የተሰማቸው ደስታ እጥፍ መሆኑን ገልጸው እንኳን ለዚህ ታሪካዊ ቀን በድጋሚ ያደረሳችሁ ብለዋል። አያይዘውም ብፁዕ ነታቸው እንዳሉት በቀጣይ ያላለቁ እንደ መሬት ወለልና የምንጣፍ ስራዎችን የመሳሰሉ በፍጥነት እንዲጠናቀቁ አባታዊ መመሪያ ሰጥተዋል። አምላካችን ቅዱስ ነውና ለዚህ ቅዱስ በዓል ያደረሰን አምላካችን ስም የተመሰገነ ይሁን። እንኳን ደስ አላችሁ ልጆቻችን፣ ወጣቶቻችን፣ ማህበራት በሙሉ አንድ እንሆን። ሀገራችን ሰላም ናፍቋታል። ይኸውና ይህ መገልገያ ቤተክርስቲያን የእኛ ቤት ነው። የንስሓ ቤት ነው። የበረከት ቤት ነው። የመጸለያ ቤት ነው የመቆረቢያ ቤት ነው። ቤተክርስቲያን እናታችን ቤተክርስቲያን አስተጋባእተን ቅዱስ ቤተክርስቲያን ሰበሰበችን አሳመረችን። እንኳን ደሳላችሁ ደሳለን። ብፁዕ አቡነ ኤልያስ የጋሞ ጎፋ ሀገረ ስብከት ሊቀጳጳስ ክብረ በዓሉን አስመልክተው ትምህርተ ወንጌል ሰጥተዋል። ምን አለ ቅዱስ ሉቃስ? ይዞስ እናቱ አለ ሁሉንም ነገር ታውቃለች። ምኑን ነው የምታውቀው? እግዚአብሔር ልጇ የሚሠራውን ነገር ሁሉ ታውቃለች ድንግል ማርያም። በልቧ ግን ትጠብቀው ነበር። ምን ማለት ነው ይሄ? እሱ ባለቤቱ እስኪገልጠው ድረስ በልቧ ትጠብቀው ነበረ ድንግል ማርያም። ይሄ ብንዘምር፣ ብንቀድስ፣ እልል ብንል፣ ቅድስ ኪዳን ተከታዮች ብንል ከእሷ በኋላ ያገኘነው ነው፣ የእሷ ውጤት ነው። ማህሌቱም ሰዓታቱም ሁሉም ቃለ እግዚአብሔር ከዛ ከእሷ በኋላ ያገኘነው ነው። በብፁዓን አባቶች የታጀበው የቅድስት ኪዳነ ምሕረት ቅዳሴ ቤት ክብረ በዓሉ ላይ ብፁዕ አቡነ ኤውስጣጢዮስ ዶክተር ቃለ ምዕዳንና ቡራኪ ሰጥተዋል። ይህ ምንን ያሳያል? እግዚአብሔር እንደሚወዳችው፣ እግዚአብሔር እንደሚያፈቅራችው ያሳያል። እግዚአብሔር በወደዳቸውና በፈቀራቸው ሰዎች ላይ አድሮ ነው ቤቱን የሚሰራው። የራሱን ቤት ለመስራት እሱ ካልፈቀደላቸው ቤቱን መስራት እንደማይቻል ቅዱሳት መጻሕፍት ይናገራሉ። በብሉይ ዘመን ጊዜ ብዙ ሰዎች ቤቱን ለመስራት ፈልገው ያልተፈቀደላቸው ሰዎች ነበሩ፣ ለሌሎቹ ግን ተፈቅዶላቸው ቤቱን ሰርተዋልና እንደዚሁ እናንተም በእግዚአብሔር ዘንድ የተመረጣችሁ ስለሆናችሁ በእግዚአብሔር ዘንድ መመረጥ ትልቅ እድል ነው። አዎ ብፁዕ ሕዝብ ዘእግዚአብሔር አምላኩ እግዚአብሔር አምላኩ የሆነለት እግዚአብሔርን የሚያመልክ የሚያወድስ ሕዝብ ብፁዕ ነው፣ ቅዱስ ነው ብሎ ቅዱስ መጽሐፍ እንደተናገረ እግዚአብሔር በእናንተ ላይ አድሮ ይህንን ቤት ሰርተዋልና፣ የተመረጣችሁ የተወደዳችሁ የሉል እግዚአብሔር ቤተሰቦች ናችሁና ደስ ይበላችሁ። ሁላችሁም የተባበራችሁን እግዚአብሔር አምላክ አገልግሎታችሁን ይቀበልላችሁ በረከተ ስጋ በረከተ ነፍስ ያድላችሁ። የካቴድራሉ አስተዳዳሪ መላከ ገነት ቆሞስ አባ ቶማስ አጭር ሪፖርትም አቅርበዋል። የተቀደሰው የእግዚአብሔር ቤት ሥራ እዚህ ድረስ መመልከት ሁሉንም ደስ የሚያሰኝ ነውና በቅዱስነቶና በብፁዓን አባቶች ፊት እንኳን ደስታላችሁ በማለት ደስታዬን እንድገልጽ ይፈቀድልኝ ዘንድ በታላቅ አክብሮት እጠይቃለሁ። በመንፈስ ለጠነከሩትና ለበረቱት ሰዎች የተሠራው ሥራ ከሚያስገኝላቸው ክብርና ደስታ ይልቅ በዚህ በታነጸው ቤተ መቅደስ ቃሉን ሰምተው አምነውና ንስሐ ገብተው ቅዱስ ሥጋውን ክቡር ደሙን ሲቀበሉ ማየት የማይተመንለት ክብር ነው። በሌላ በኩል በአዲስ አበባ ሀገረ ስብከት በለሚ ኩራ ክፍለ ከተማ ቤተ ክህነት የሃያት ጌተ ሰማኒ ቅድስት ኪዳነ ምሕረትና ቅዱስ ገብርኤል ሕንጻ ቤተ ክርስቲያን ግንባታ ተጠናቆ ባሳለፈው ነው ግንቦት 15 ቀን 2017 ዓመተ ምህረት በብጹዓን አባቶች ተባርኮ ታቦታቱ ከነባሩ መቃረቢያ ወደ አዲሱ ቤተ መቅደስ የገቡበት ስርዓት ተከናወነ። ለዝርዝሩ መጋቢ ምስጢር ሳህሉ አድማሱ በምስራቅ አዲስ አበባ አቅጣጫ በአያት መኖሪያ መንደሮች ዞን ሶስት እና ዞን አምስት መካከል የሚገኘው የአያት ጌቴሴማኒ ቅድስት ኪዳነ ምሕረትና ቅዱስ ገብርኤል ቤተ ክርስቲያን ሐምሌ አንድ ቀን 1993 ዓ ም እንደተመሰረተ የሚነገርለት ሲሆን ይዞታውን ለማረጋገጥ የአካባቢው ማህበረ ምእመናን ወምእመናት ብዙ ፈተናዎችን እንዳሳለፉ ለዜና ቤተ ክርስቲያን ዝግጅት ክፍል የደረሱን መረጃዎች ይጠቁማሉ። ይሁን እንጂ ጊዜ ገቢር ለእግዚአብሔር ተብሎ በቅዱስ መጽሐፍ እንደተመዘገበው በእግዚአብሔር ቸርነት የነበሩት ልዩ ልዩ ፈተናዎች ተወግደው ይህ ዘመናዊና ታሪካዊ ህንፃ ቤተ ክርስቲያን ግንባታ ሥራው በተጀመረ በስምንት ዓመት ውስጥ ተጠናቆ ብፁ አቡነ ኤልያስ የስዊድንና የስካንዲሚኒያ አህጉረ ስብከት ሊቀጳጳስ፣ ብፁ አቡነ ሄኖክ የደቡብና ምዕራብ አፍሪካ አህጉረ ስብከት ሊቀጳጳስ፣ ብፁ አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ሊቀ ጳጳስ የጠቅላይ ቤተ ክህነትና የአዲስ አበባ ሀገረ ስብከት የሥራ ኃላፊዎች የለሚኩራ ክፍለ ከተማ ቤተ ክህነት የስራ ኃላፊዎች፣ የአዲስ አበባ ገዳማትና አድባራት የስራ ኃላፊዎች፣ በርካታ ሊቃውንተ ቤተ ክርስቲያን የሰንበት ትምህርት ቤት መዘምራንና ማኅበረ ምዕመናን ወምዕመናት በተገኙበት ባሳለፍነው ግንቦት 15 ቀን 2017 ዓ.ም ታቦታቱ ከነባሩ መቃኞ ተነስተው ወደ ታላቁ ቤተ መቅደስ የገቡበት የቡራኬ ሥርዓት በብፁዓን አበው ሊቃነ ጳጳሳት ተከናውነዋል። ብፁዕ አቡነ ኤልያስ የስዊድንና የእስካንዲቪንያ አህጉረ ስብከት ሊቀ ጳጳስ የቡራኬ ሥርዓት በዓሉን ለማክበር ለተሰበሰበው ማኅበረ ምዕመናን ወምዕመናት በዓሉን አስመልክተው አባታዊ ትምህርት ሰጥተዋል። እግዚአብሔር ምንድን ነው ብለው ይጠይቋችሁ፣ ሁሉም ቢጠይቃችሁ እግዚአብሔርማ ፍቅር ነው ይህ ቃል የወንጌራዊው የነገረ መለኮት ጸሐፊ ቅዱስ ዮሐንስ በመልክቱ እግዚአብሔር ምንድን ነው? እግዚአብሔርማ ፍቅር ነው። ኢትዮጵያውያን በዓለም ላይ የሚታወቁት በፍቅራቸው ነው። በአቴንስ ግሪክ ትምህርት ቤት ከኬንያ ከኡጋንዳ ከዛምቢያ ከሰዱና ከሱዳን የመጡ ተማሪዎች ያ እናንተ ኢትዮጵያ ኢትዮጵያዊነት ይላሉ። ገና በሥርዓታችን ስንሰግድ ሰላም ስንል በስግደታችን ያውቁናል፣ በመልካችን። ያው ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን ሊቀይር አይችልም ብለዋል ነቢዩ ኤርምያስ ምንናል እግዚአብሔር የሰጠንን ነው። ምን እናድርገው? የተሸከምነው እኮ በነቢያት የተቆሄልን በወንጌላውያን የተሰበከልን ነው እኮ እኛ ምን እናድርግ? የሰጠንን ነው የተሸከምነው። ስለዚህ የሰጣችሁን ተሸከሙት። እግዚአብሔር ታሪክ ሰጥቶናል። ታሪካችን በክብር እንያዘው። በተያያዘ ዜና በአዲስ አበባ ሀገረ ስብከት በለሚ ኩራ ክፍለ ከተማ ቤተ ክህነት የአያት ጌተ ሰማኒ ቅድስት ኪዳነ ምሕረት እና ቅዱስ ገብርኤል ሕንፃ ቤተ ክርስቲያን የቅዳሴ ቤት በዓል ባሳለፍ ነው ግንቦት 16 ቀን 2017 ዓ.ም ብፁዓን አባቶች በተገኙበት ተከብሯል። አሁንም ለዝርዝሩ መጋቢ ምሥጢር ሰዓሉ አድማሱ ስምንት ዓመታት ያህል በጥራትና በከፍተኛ ጥንቃቄ ሲገነባ የቆየው የአያት ጌቴሴማኒ ቅድስት ኪዳነ ምሕረትና ቅዱስ ገብርኤል ሕንፃ ቤተ ክርስቲያን የተጠናቀቀ መሆኑን ተከትሎ ባሳለፍነው ግንቦት 16 ቀን 2017 ዓ.ም ም ብፁዕ አቡነ ፋኑኤል በሰሜን አሜሪካ የዋሽንግተን ዲሲ እና አካባቢው ሀገረ ስብከት ሊቀጳጳስ፣ ብፁዕ አቡነ ኤፍሬም የቡድኖ በደሌ ሀገረ ስብከት ሊቀጳጳስ፣ የገዳማትና የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት መዘምራንና ማኅበረ ምእመናን ወምእመናት በተገኙበት በታላቅ ድምቀት ተከብረዋል። በብፁዕ አቡነ ፋኑኤልና በብፁዕ አቡነ ኤፍሬም አባታዊ ትምህርት ተሰጥተዋል። የእግዚአብሔር ቤተ መቅደስ እውን እንዲሆን እንዲሰራ የእግዚአብሔር ፈቃድ ሆኗል። ስለዚህ ዛሬም እናንተ ከእናንተ በፊት የነበሩ ሰዎች ተመኝተው ይሆናል፣ ፈልገው ይሆናል፣ ነገር ግን አልፈቀደላቸውም እግዚአብሔር እናንተ በዚህ ሰዓት ያላችሁ ሊቃውንቱም ምእመናኑም ሁሉ ከእግዚአብሔር ስለተፈቀደላችሁ ይኸው ሰርታችኋል። ይሄ መታደል ነው። ይሄ ለነገ ለልጆቻችን ትተን የምናልፈው አሻራ ነው። ታላቅ የሆነ ሕንጻ ቤተ ክርስቲያን ነው። እግዚአብሔር ቤትን ካልሰራ፣ እግዚአብሔር ካላገዘ፣ እግዚአብሔር ካላበረታታ እግዚአብሔር ጊዜን ካልሰጠ የሚሰሩ ሰዎች ከንቱ ይደክማሉ ብሎ ነቢይ እግዚአብሔር እንደተናገረ ሁሉ ይህ በእውነት እናንተ ጥበቡ ቢኖራችሁ እውቀቱ ቢኖራችሁ ኃይሉ ቢኖራችሁ ገንዘቡ ቢኖራችሁም የእግዚአብሔር ስራ ነው። ይሄ በእውነት ታይቶ የማይጠገብ ሕንፃ አይተን የማንጠግበው ውስጡ ቆመው ውጡ ውጡ የማየት ሕንፃ መስራት ይህ የእናንተ ብቻ ሳይሆን እግዚአብሔር የተጨመረበት እግዚአብሔር ከእናንተ ጋር የሰራው እናታችን ቅድስተ ቅዱሳን ድንግል ማርያም ከናንተ ጋር የሰራች መልአኩ ቅዱስ ገብርኤል ከናንተ ጋር የሰራው ቅዱስ ሩፋኤል ከናንተ ጋር የሰራው ቅዱስ ሚካኤል ከናንተ ጋር የሰራው ቤት ነው ይሄ ህንፃ። ቤተ ክርስቲያናችን ከተጀመረ ጊዜ አንስቶ ፍጻሜ እስከሚደርስ ድረስ የተለያዩ ግብአቶችን ከመምናን የተሰበሰቡ ሲሆን በጥሬ ገንዘብ 80 ሚሊዮን ብር ይፈጅቷል በቀጣይ የቤተለም ስራ ለማጠናቀቅ የተለያዩ የልማት ስራዎችን ለመስራት የተለመደ ትብብራችሁ እንዳይለየን እየጠየኩኝ ከዚህ በመቀጠል አደራ ለማለት የምፈልገው አባታችንን ሊቀ ጠበብት ተድላደም መንበሩን የጀመሩትን እንዲሰሩ የጀመሩትን እንዲፈጽሙ ቤተ ልሔሟን አስፈጽሞ የተለያዩ ልማቶችን የሰንበት ትምህርት ቤት አዳራሽ፣ የመማሪያ ትምህርት ቤት የአብነት ተማሪዎች የሚማሩበትን አዳራሽ ይሄንን እንዲያስፈጽሙልን እናንተም አደራ እንድትሉልኝ በጭብጨባ እንድትገልጹልኝ ይፈልጋለሁ። የአያት ጌቴሴማኒ ቅድስት ኪዳነ ምሕረትና ቅዱስ ገብርኤል ቤተ ክርስቲያን ዋና አስተዳዳሪ ሊቀጠበብት ተድላ መንበሩ በሕንፃ ግንባታ ሥራው ወቅት ሁለንተናዊ ድጋፍና አስተዋጽኦ ላደረጉ ክፍሎች ምስጋና አቅርበውላቸዋል። ስልጣነ ክህነታቸው መድኃኔ ዓለም ይባርክላቸው። የጸለዩ ጸሎት ያቀረቡት መስዋዕት ቅድመ እግዚአብሔር የሚደርስ ያድርግልን። ይችን 15 ቀን እንኳ አርማታ ሲያበኩ ነው የሰነበቱት፣ ቆሻሻ ሲሸከሙ ነው የሰነበቱት። እስካሁን አለት ድረስ ወደፊትም ያገለግላሉ። እነዚህን አባቶች እግዚአብሔር ዕድሜ ከጤና ያድልልን። ሰበካ ጉባኤው ሕንፃ ኮሚቴው ሰምና ወርቅ ሆኖ ነው ስራ አይከፋፈልም። ይሄ ያንተ ነው፣ ይሄ እኔ ነው፣ የለም። አንዱ ከጎደለ ለአንዱ ሰበካው ካነሰው ለሰበካው፣ ህንጻው ካነሰው ለህንጻው፣ በመመካከል እኔ ሰበካ ነኝ በላይ ነኝ፣ እኔ ህንጻ ነኝ በታች ነኝ የለም። ሁሉም እንደ አንድ ቃል ተናጋሪ ሁነው ሰምና ወርቅ ሆነው ይችም ቤተ ክርስቲያን እዚህ ያደረሱ ሰበካ ጉባኤና ህንፃ ኮሚቴዎች አመስግኑልኝ በኪዳነ ምሕረት ፊት። በመጨረሻም በብፁዓን አባቶች ጸሎትና ቡራኬ የበዓሉ መርሃ ግብር ተጠናቋል። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች ዝግጅቶቻችን ይቀጥላሉ። አሁንም ቆይታችሁ ከኛው ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ